ሰላም ጤና ይስጥልን አድማጭ ተመልካቾቻችን መጋቢት 19 2017 ዓ ም ዕለታዊ መረጃዎችን መጥቻለው። መረጃዎችና ዘገባዎቹን ከተለያዩ አካባቢዎች አሰባስቤ ወደ እናንተ እያደረስኩ አብሬያቸውን ቆየው በለጠ ካሳኔ። እናንተ ማብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። አብራችሁን ከቆያችሁ እንግዲህ በሰዓት ከምሰሟቸው መረጃዎች መካከል በርካታ የመንግስት ኃይሎች ለዚሁ አድማ መጥተዋል፣ ተብሏል። በተለይ ከዘመቻ ጋር በተያያዘ በዚህ ጉዳይ ላይ ዝርዝር መረጃ አለኝ ወደኋላ የማደርሳችሁ ይሆናል። በተለያዩ አካባቢዎች የተደረጉ ያሉ አውዶጊያዎችን በተመለከተ ዝርዝር የግንባር መረጃዎችን ይዣለው። እነዚህ ወደ እናንተ የማደርስ ይሆናል። አፍሪካ ቀንድ፣ ሀገር አቀፍና ተሰማጅ መረጃዎችን በቅደም ተከተል ወደ እናንተ የማደርሳችሁ ይሆናል። እናንተም በርካታ አስተያየቶችን እየላካችሁ ስለሆነ በእጅጉ ነው የማመሰግነው። ጥቆማ፣ እንደዚሁም ደግሞ ምልከታና አስተያየቶች ካሏችሁ አሁንም ጥቆማ ዜና ጂሜል ዶት ኮም ላይ እንዲሁም ደግሞ በተለያዩ ማህበራዊ ሚዲያ መገናኛ ዘዴዎች ልትልኩልኝ ትችላላችሁ። ይህን እያደረጋችሁ ስለሆነ በእጅጉ ነው የማመሰግነው። እንግዲህ ከላካችኋቸው በርካታ መልእክቶች መካከል በዋናነት እንግዲህ ትላንትና በርካቶቹ ደርሰውኛል። እነዚህን እየተወሰኑትን ወደ እናንተ የማቀርብ ይሆናል። ከዛ በፊት በዛሬው ዕለት ዘመን መለወጫ ፊቼ ጨምበላላን የምታከብሩ አድማጭ ተመልካቾቻችን እንደዚሁም ደግሞ ከዚህ ጋር በተያያዘ በሐዋሳ በሲዳማ ነው እየተከበረ የሚገኘው የሲዳማ ማህበረሰብ በሙሉ እንኳን አደረሳችሁ ማለት እፈልጋለሁ፣ በዝግጅት ክፍሉ ስም። ወደ ጥቆማና መልእክቶቻችሁ መካከል እንግዲህ በርካቶቹ ልካችኋል። ከዚህ ውስጥ የተወሰኑትን በአጭሩ መርጬ ወደ እናንተ አድርሻ ወደ ዝርዝር መረጃዎች ይደርሳለሁ። በየለቱ ተሳትፏችሁ እንዲቀጥል ይህንም በዚሁ በድጋሚ ጥሪ አቀርባለሁ። ከደረሱ መልእክቶች መካከል ድርድርን በተመለከተ በርካታ ሰዎች አስተያየት አድርሳችሁኛል። ድርድርን በተመለከተ ምልከታዎቻችሁን ጭምር በርካታ መልእክቶች ልካችኋል። በዚህ በኩል ከነዚህ መካከል በአጭሩ አጀንዳው አሁን የተመዘዘበት ወቅታዊ ሁኔታ በተመለከተ እንደዚሁ አስተያየት ሰጥታችኋል። አሁን ለድርድር አጀንዳ የሚለው ጉዳይ የመጣበት ጊዜ አሁን ካለው ዘመቻ ጋር እንዲሁም ከሌሎች ጉዳዮች ጋር በተያያዘ ሊሆን ይችላል የሚለውን እንዲሁም አጀንዳውን ወቅታዊነት በተመለከተ ይህ እናንተ ሀሳቦች ናቸው። ሌላው ድርድር ከናረጋ ጋር ወይስ ከፌደራል መንግስት ጋር የሚለው ጉዳይ እንደዚሁ በዚህ ላይም እንደዚሁ በርካታ አስተያየቶችን አድርሳችሁኛል። እናረጋሁን ባለው ሁኔታ ያላቸው የፖለቲካ ስልጣን እስከ የት ድረስ ነው? ምንስ መፈየድና መፈጸም ይችላሉ የሚለውን ጨምሮ የፌዴራል መንግስቱ ጋርም በተዛማጅ ያሉ ጉዳዮችን አንስታችኋል። ብልጽግና ከድርድር እና ካብሮነት በጋራ ከመስራት ጋር ያለውን ተሞክሮች እና ልምዶችንም በተመለከተ ምን ይመስላል የሚለውን፣ ከአሁን በፊት ከህወሓት ጋር ያደረገው ድርድር ከምን ደረሰ፣ ተፈጻሚነቱ በምን ደረጃ ላይ ነው ያለው፣ አንድ ልምድ ይወሰድበታል። ከህወሓት ጋር ከኦነግ ጋርም በተደጋጋሚ የተደረጉ ድርድሮች በምን ጉዳይ ላይ ይገኛሉ ለምን ሳይሳኩ ቀሩ? የሚለውንም እንደዚሁ እንደተሞክሮ እንዲነሳ በአስተያየት ሰታችኋል። ሌላው ብልጽግና በተለይ አብይ አህመድ ከጎረቤት ሀገራት ጋር የነበረው አጠቃላይ አብሮ የመስራት ዲፕሎማሲያዊና ፖለቲካዊ ግንኙነት በየጊዜው ተለዋጭ የሆነው ለምንድን ነው? ይሄ እንግዲህ ከአብሮ ከመስራት መርህ አንጻር ሊታይ የሚችል ነው በሚል በተለይ ከመጀመሪያው ጊዜ ጀምሮ የኤርትራ የሶማሊያ እና የኢትዮጵያ መንግስት አብይ አህመድ ወደ ስልጣን እንደመጣ በምስራቅ አፍሪካ አዲስ ህብረት እስከ ኮንፌዴሬሽን ድረስ የሚደርስ ህብረት እንፈጥራለን የሚለው እንቅስቃሴ አሁን በምን ደረጃ ላይ ነው ያለው የሚለው ከኤርትራ ጋር በተደጋጋሚ ከህዋት ጦርነት ጋር በተያያዘ የነበሩት አጋርነቶች አሁን ለምን ወደ የተሄዱ ማን ይሄን የወሰዳቸው? ስለዚህ ከዚህ ጋር የሚደረግ የፖለቲካ ድርድር በዋናነት አጀንዳን ማስፈጸም ይቻላሉ የሚሉ ምልከታዎችን ብልጽግና ሌላው ከደረሱኝ የድርድር አስተያየቶች መካከል ብልጽግና ፖለቲካዊ ተቀባይነት አለው ወይ የሚለው ነው። አሁን ብልጽግና ያለው እና የብልጽግና የፖለቲካ ህይወት የተንጠለጠለው በፀጥታ ኃይልና በፀጥታ ተቋማት እንዲሁም ደግሞ በወታደሮች በየዕለቱ በሚከፍሉት ደምና አጥንት ነው እንጂ ህዝቡ ብልጽግናን ፖለቲካዊ ድርጅት አድርጎ ተቀብሎት አይደለም። በሬዊት አለም ወይም ደግሞ በፖለቲካዊ ዋስትና ብልጽግና ሁኖ ያለው በጦርነት ብቻ ነው፣ በሰራዊቱ በወታደሮች ድጋፍ ነው እየቆመ ያለው። ስለዚህ የፖለቲካ ተቀባይነት ከሌለው አካል ጋር የሚደረግ ድርድር ነገና ከነገ ወዲያ በዚህ በብልጽግና ስም የተለያየ ማህበረሰብ ውክልና የሌላቸው አካላት ለሚያነሷቸው ጥያቄዎችስ ምላሹ ምን ይሆናል? የሚሉ አስተያየቶችንም ጨምራቸዋል። ድርድር ለማድረግም እንደዚሁ ያሉ አጠቃላይ ሁኔታዎች ምንድን ናቸው የሚለው የድርድር መንፈስ ከዚህ በተለየ መንገድ ሊያስገኝ የሚችለው ጥቅም ምንድን ነው? ስር ነቀል ለውጥ ወይስ ደግሞ ድርድር የሚሉ ጉዳዮችን አሳቸዋል። ይህ አስተያየቶቻችሁን አድርሻለሁ። ድርድርን በተመለከተ በመርህ ደረጃ ድርድርን ማንም ሊቃወም የሚችል አካል ያለ አይመስለኝም። በመርህ ደረጃ ድርድር ግን ከተፈጻሚነቱ እና ከማሟላት ካለበት መስፈርቶች አንጻር፣ ከተደራዳሪው ባህሪ አንጻር፣ መሬት ላይ ካለ የኃይል ሚዛን እንዲሁም ደግሞ በድርድር ይፈጸማሉ ተብሎ ከሚቀርቡ ጥያቄዎች የጥያቄዎች ክብደት ወይም የአጀንዳዎች ሁኔታ አንጻር በድርድር ይመለሳል አይመለስም የሚለው ጉዳይ ነው አብሮ መነሳት ያለበት እንጂ፣ ድርድርን በመርህ ደረጃ አልቀበልም ማለት ፖለቲካም አይደለም የፖለቲካ ጉዞም አያሳይም። ሌላው የጦርነት ዘገባዎች ላይ ሪፖርቶች ላይ በተመለከተ እንደዚሁ አስተያየት ደርሶኛል። የትናንትና የተላለፈው በመንግስት ሚዲያዎች የብርቱካንን ጉዳይ በተመለከተ ዘጋቢ ፊልሙን በተመለከተ በርካታ አስተያየቶችን ምልከታዎችን እንደ እንግዲህ ከዘጋቢ ፊልሙ ውስጥ ያያችኋቸውን በርካታ ነጥቦች አንስታችሁ የላካችሁ ልኝ አላችሁ። እንግዲህ ብዙዎቹ ተመልክቼዋለሁ፣ አመሰግናለሁ። ሌላው ስለ ፋኖ አንድነትና በርካታ አስተያየቶች አድርሳችኋል። የሰሞኑ ማሳያ የሆነችውን የፋኖ አንድነት ዘመቻ ከዚህ በላይ ፋኖ በተለያዩ አካባቢዎች አንድ ቢሆን እንደት ውጤት ሊያመጣ እንደሚችልም በማሳያ ልካችኋል። በእጅጉ ነው የማመሰግነው። አስተያየቶቻችሁ እንግዲህ ያው የዘገባው አንድ አካል ስለሆኑ ቀርበዋል። ወደ ሌሎች መረጃዎች ነው የምሄደው። ወደ ሌሎች መረጃዎች ሲሄድ በዛሬው እንግዲህ ከወጡ የዲፕሎማሲ መረጃዎች መካከል የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከአብይ አህመድ ጋር መነጋገራቸውን ነው ከጠቅላይ ሚኒስትር አብይ አህመድ ጋር መነጋገራቸውን የአሜሪካ የመገናኛ ብዙሃን እንዲሁም ደግሞ የኢትዮጵያ መንግሥት የመገናኛ ብዙሃን ይህን እየገለጹ ነው የሚገኙት። በተነጋገሩባቸው ነጥቦች በዝርዝር የተገለጸ ነገር የለም። በአፍሪካ ቀንድ የሰላምና መረጋጋት ጉዳይ እንደተነጋገሩ ግን ዘገባዎቹ በጥቅል ገልጸዋል። እንግዲህ የአፍሪካ ቀንድ የሰላምና መረጋጋት ሲባል የሶማሊያ ጉዳይ፣ አሁን የኢትዮጵያና የኤርትራ የአፍሪካ ቀንድ የቀይ ባህር ጉዳይ፣ ሌሎችም ደግሞ የሱዳን ውስጣዊ ጉዳይ ሁለቱም ሱዳኖች ያሉበትን ቀውስ በተመለከተ እንግዲህ በአፍሪካ ቀንድ የሚያዙ ጉዳዮች ናቸው። በየትኛው ጉዳይ ላይ ተነጋግረዋል? በዋናነት አሜሪካና ኢትዮጵያ ካሁን በፊት ይነጋግሩባቸው የነበሩ በተለይ በሞቃዲሾ ቀደና ያለው የሽብርተኝነት ጉዳይ ዋና የአሜሪካና ኢትዮጵያ የወዳጅነት ጉዳይ ሆኖ የኢትዮጵያ መንግስትም በተደጋጋሚ እንደ ካርድ የሚጠቀምበት ነው። እንግዲህ አልሸባብን በመደገፍ የምዕራባውያን ድጋፍ ለማግኘት የሚያደርጋቸው እንቅስቃሴዎች ካሁን በፊት የሚነሱ ጉዳዮች ናቸው። ምናልባት ማዕከሉን ይሄን ያደረገ ውይይት ይሆን። እንግዲህ ወደፊት በዝርዝር ሲገለጽ የሚታይ ይሆናል። ለማንኛውም የአሜሪካ አዲሱ የውጭ ጉዳይ ሚኒስተር ከመጡ በኋላ ለመጀመሪያ ጊዜ እንዲሁም ደግሞ ትራምፕ ወደ ስልጣን ከመጡ በኋላ ከኢትዮጵያ ጋር የተደረገ ትልቅ ንግግር ነው ብሎ መውሰድ ይቻላል። ሌላው መረጃችን የችሎት መረጃ ነው። ወደ ችሎት መረጃዎቻችን ስንሄድ ባለፈው በመቶ ሺህ ብር ዋስትና ከተለቆ ከእስር ቤቱ በር ላይ ተይዞ እንደገና ወዳልታወቁ ስፍራዎች ተወስዶ ቆይቶ የነበረው ኃይል የከበደ በ10 ሺህ ብር ዋስትና ትላንትና መፈታቱን የመረጃ ምንጮቹ ገልጸዋል። በመቶ ሺህ ብር ዋስትና ፍርድ ቤት ከለቀቁ በኋላ እንደገና ትፈለጋለ ተብሎ ቅሊንጦ እስር ቤት በር ላይ ከይዞ ወደ አልታወቁ ስፍራዎች ተወስዶ የቆየው በ10 ሺህ ብር ዋስትና ፍርድ ቤት ቀርቦ ተለቋል ተብሏል። ሌላው ዶክተር ቴዎድሮስ ኃይለ ማርያም ትላንትና መጋቢት 18 ፍርድ ቤት ቀርበው ነበረ። እነ ዶክተር ቴዎድሮስ ኃይለማርያም እነ እስክንድር ሽፈራውን ጨምሮ አምስት ተከሳሾች ፍርድ ቤት ቀርበው ነበር። እንግዲህ ዶክተር ቴዎድሮስ ኃይለማርያምን ታውቋቸዋላችሁ በተለያዩ ዩኒቨርሲቲዎች አስተማሪ ያብንም እንደዚሁ የድርጅቱ ጸሐፊ በመሆን ያገለገሉ በታሪክም እንደዚሁ ከአማራ ሕዝብ መበደል ጋር በርካታ ጽሁፎችን እያሳተሙ ናቸው ዶክተር ቴዎድሮስ ኃይለማርያም እንዲሁም ደግሞ እስክንድር ሽፈራው በአማራ ክልል በግዲ በከፍተኛ የመረጃና እና ደህንነት ኃላፊ ሆነው ይሰሩ የነበሩ ሰው ናቸው። እነሱ ጨምሮ ነው እንግዲህ የቀጠሮ የፍርድ ቤቱ ቀጠሮ ብይን ለመስጠት ነበረ። በዋስትና ጉዳይ በዋስትና ይገባቸዋል አይገባቸውም የሚለው ጉዳይ ላይ ብይን ለመስጠት ነበር የትላንቱ ቀጠሮ። ዛሬም እንግዲህ እንደተለመደው ሌላ ቀጠሮ ተሰጥቷል። ፍርድ ቤቱ ውሳኔው አላለቀም በሚል ለመጋቢ ታያዘ የተለዋጭ ቀጠሮ ሰጥቷል። እንግዲህ ይህንን ጉዳይ በተመለከተ ያናገርኳቸው ጠበቃ ፍርድ ቤቱ ይህን ውሳኔ ለመስጠት ለምን እንደተቸገረ ግልጽ አይደለም። ይህንን አንድ የዋስትና አንቀጽ አንስቶ በዛ መንገድ መበየን ይቻል ነበረ። ይህ ውሳኔ ያላለቀው ያው እንግዲህ አቃቢ ግና ከጀርባ ያለው ፖለቲካ ስላላለቀ ነው እንጂ በብይን ለመስጠት የዋስትና ብይን ለመስጠት ይህን ያክል የድግግሞሽ ቀጠሮ ያስፈልገው ነበር ነው ያሉት። ሌላው በአባ ሳሙኤል እስር ቤት የሚገኙ በርካታ እስረኞች እንደዚሁ ከፍተኛ ችግር ላይ መሆናቸውም እንደዚሁ እንግዲህ ከችሎት መረጃዎች ጋር አብሮ እየወጣ ነው። በአባ ሳሙኤል እስር ቤት የሚገኙ በርካታ አስረጆች ለከፍተኛ የአስተዳደር ችግርና የንጽህና ችግር ተዳርገዋል ነው የተባለው። የውሃ ችግር የመጠጥም፣ የመታጠብ የውሃ ችግር በከፍተኛ ሁኔታ አለ። አስተዳደራዊ ችግር አለ። በቤተሰብ ሲጠየቁ ሊሰጣቸው የሚችለው ጥሬ ገንዘብ ጭምር እንዳይሰጣቸው እንዳይደርሳቸው እየተደረገ ከፍተኛ ችግር ላይ መሆናቸው ነው የታወቀው። ከዛ ውጭ ደግሞ እስር ቤቱ እንግዲህ ያለበት ሁኔታ የሕንፃው ጥራት ደረጃም እንደዚሁ ጥያቄ የቀረበበት ነው። ረግረጋማ አካባቢ ያለ በመሆኑ በዚህ በኩል ተደጋጋሚ ለፍርድ ቤት አቤቱታ ያቀረቡት በአባ ሳሙኤል የሚገኙ በብዙ ሺህ የሚቆጠሩ እስረኞች፣ በተለይ እስር ቤቱ አዛዥ ኮማንደር አስቻለው ሁሉ ተጠርቶ በተደጋጋሚ ለፍርድ ቤቱ ጉዳዩ ማብራሪያ እንዲሰጥ ቢጠየቅም እስካሁን መፍትሄ አልተገኘም ነው የተባለው። ኃላፊው ኮማንደር አስቻሎች ሁሉ ሁሉ ከቃሊቲ ወደ አባ ሳሙኤል ተዛውሮ አሁንም በእስረኞቹ ላይ እንደዚሁ ያለው ችግር እንዲቀጥል አድርጓል በሚል ፍርድ ቤት እንዲቀርብ ታዟል ነው የተባለው። ፍርድ ቤት መቅረቡ የሚለወጥ ነገር ካለ አብሮ የሚታይ ነው የሚሆነው። ወደ ግንባር መረጃዎች ሄዳለው። ወደ ግንባር መረጃዎች ሲሄድ በመርሳ ዙሪያ ትላንትና መጋቢት 18 ጀምሮ የነበረውን ውጊያ በተመለከተና ዛሬ በአካባቢ ያሉ ሁኔታዎችን እንደሚከተለው አደርሳቸዋለሁ። መጋቢት 18 በዚህ በመርሳ እስከ ውርጌሳ፣ እንዲሁም ደግሞ ከወልዲያ እስከ ውርጌሳ እስከ መርሳ ባሉ አካባቢዎች በሲደረጉ በነበሩ ውጊያዎች በንጹሐን ላይ ጉዳት ደርሷል ተብሏል። ፈጌት ቦሰና ተብሎ በሚጠራ ቦታ እነዚህ የገጠር መንደሮች ላይ በከባድ መሳሪያ በሞርተር ድብደባ ሶስት ንጹሐን ህይወታቸው አልፏል። ከባድ አካል ጉዳት የደረሰባቸውም አሉ ነው የተባለው። ከዚህ ባሻገር አራት መኖሪያ ቤቶችም በሞርተር በተተኮሰ ተተኳሽ ወደ በእሳት ተቃጥለው ወድመዋል ተብሏል። አበጋር ሜዳ፣ ጠዶት፣ ዜትበር፣ መሀል አምባ፣ ደረቅ ወንዝ ድረስ ትናንትና ውጊያ ሲደረጉ ነው የዋሉት። ዛሬ ሌሊት ደግሞ የመንግስት ኃይሎች ውርጌሳ ገንፎ ጨፌ ተብሎ ወደሚጠራው ቦታ መግባታቸው ነው። ከሌል ጀምሮ የመረጃ ምንጮቹ የገለጹት። ይህንን ተከትሎ የመካናይዝድ ኃይልም ወደ ውርጌሳ ከተማ እየገባ ነው የሚገኘው። አሁን በዚህ ሰዓት ውርጌሳ ከተማ የንግድ አገልግሎትም ጭምር ተቋርጧል። ሰዎች ቤቷቸውን ዘግተዋል፣ በአካባቢው ባለው እንቅስቃሴ ምክንያት። ይህም ሆኖ በአካባቢው እስካሁን ድረስ የተቀሰቀሰው ውጊያ የለም ነው እየተባለው ጉርጌሳ ከተማ እንግዲህ ከአስር ቀናት በፊት በነበረው ውጊያ ፋኖ ይዟት የቆየ ከተማ መሆኗ ይታወቃል። ችን ከተማ መልሶ ለመያዝ ነው የመንግስት ኃይሎች ወደ አካባቢ እየተንቀሳቀሱ ያሉት ተብሏል። ወደ ጋይንት ትናንትና ከባድ ውጊያ ተደረገባቸው ስማዳ እና የጋይንት አካባቢ ወለላ ባህር ስንሄድ በትናንት ውጊያ የደረሰውን አህዛዊ ጉዳት በተመለከተ ዝርዝር መረጃዎች ወጥተዋል። በዚህ ውጊያ እንግዲህ ከስማዳ ከሁለቱም ወረዳዎች ማለት ነው ከስማዳ ወደ ወለላ ባህር እንዲሁም ደግሞ ከሞጃ ወደ ወለላ ባህር ከንፋስ ሞጫ ጋይንት ወደ ወለላ ባህር እንቅስቃሴ ላይ በነበረ በርካታ የመንግስት ኃይል ላይ በተፈጸመ የከበባ ጥቃት እንዲሁም ደግሞ የግንባር ውጊያ ነው ከፍተኛ ሰብአዊ ቁሳዊ ጉዳት ደርሷል የተባለው። በዚህ ውጊያ ላይ እንግዲህ በዝርዝር ሁለቱም የአማራ ፋኖ በጎንደር እዞች ተሳትፈዋል። የአማራ ፋኖ በጎንደር አንድነትና የአማራ ፋኖ በጎንደር ጠቅላይ ግዛት እዝ ተሳትፈዋል። በጋራ ከፍተኛ ሰብአዊ ቁሳዊ ጉዳት ነው የደረሰው። እንግዲህ አህዛዊ መረጃዎቹ እነዚህ አህዛዊ መረጃዎች የፋኖ አህዛዊ መረጃዎች ናቸው። በዚህም ደራ መስቀል ተብሎ በሚጠራው ቦታ ከ22 በላይ መንግስት ኃይሎች ሙትና ቁስለኛ ሆነዋል። አራት ቦታዎች ላይ ነው ውጊያ የተደረገው። አንድ ጠባብ አካባቢ ገደባ ላይ ተብሎ በሚጠራው የሚጠራው አካባቢ እንደዚሁ በነበረው ውጊያ ከ45 በላይ መንግስት ኃይሎች ሙትና ቁስለኛ ስለመሆናቸው ገዛ ተብሎ የሚጠራው አካባቢ እንደዚሁ ከ34 በላይ የመንግስት ኃይሎች ሙትና ቁስለኛ ሲሆኑ ሀያ የሚደርሱ ደግሞ በፋኖች እጅ ገብተዋል ወይም ደግሞ ምርኮኛ ሆነዋል ተብሏል። በኔትወርክ ወደ ወለላ አፋር መግቢያ ደግሞ እንደዚሁ ከ34 በላይ ሙትና ቁስለኛ ሲሆኑ 14 የሚደርሱ የመንግስት ወታደሮች እንደዚሁ በፋኖ ተይዘዋል ተብሏል። በእነዚህ ውጊያዎች እንግዲህ ሙትና ቁስለኛ ከሆኑት ባሻገር አንድ የሻለቃ መሪ በስም የተጠቀሰ የሻለቃ መሪ ወዲያውኑ በውጊያው ላይ በነበረ ተኩስ ህይወቱ አልፏል ተብሏል። የመንግስት ጦር መሪ ነው ሻለቃ መሪ ነው። ሁለት ምክትል ሻለቃ መሪው ደግሞ እንደዚሁ በፋኖ ተይዟል ነው እየተባለው። በዚህ ውጊያ በአጠቃላይ እንግዲህ ከ36 በላይ የመንግስት ወታደሮች በፋኖ እንደገቡ ሚሊሻ አድማ ብተናና ፖሊስን ጨምሮ እንደዚሁ ደግሞ ከ60 በላይ ሞትና ቁስለኛ ከ60 በላይ ሞት ከ77 በላይ ቁስለኛ መሆናቸውን ነው የመረጃ ምንጮቹ የገለጹት። እነዚህ እንደነገርኳቸው አዛዊ መረጃዎቹ ከፋኖ የተገኙ አዛዊ መረጃዎች ናቸው። ይህንን በተመለከተ የአካባቢ ነዋሪዎች አዛዊ ቁጥሮቹን ለማረጋገጥ አንችልም፣ በርካታ የሚሊሻ ፖሊስ እና የመከላከያ ኃይሎች አስክሬኖች በትላንትና በተለይ ረፋድ ወደ አምስት ሰዓት ተኩል ገደማ በእርሻ ማሳዎች ላይ ጭምር ወድቀው ተመልክተናል። ሶስት ተሽከርካሪዎች ወድቀው ተመልክተናል። በርካታ የነፍስ ወከፍ መሳሪያዎች እንደዚሁ በፋኖዎች ተወስደዋል ከወደቁ ከቆሰሉ የመንግስት ኃይሎች ላይ ሲሉ የአካባቢ ነዋሪዎች ደግሞ አሃዛዊ ቁጥሮችን በተመለከተ እናረጋግጥበት የለም ሆኖም ግን በትንሹ ከስልሳ በላይ የነፍስ ወከፍ መሳሪያዎች ግን በፋኖች ሳይገቡ አይቀሩም ሲሉ እንደዚሁ ተጨማሪ መረጃ ሰጥተዋል። እንደዚሁ ወደ ማዕከላዊ አርማጭሆ ስንሄድ ማዕከላዊ ጎንደር፣ በዚሁም አካባቢ እንደዚሁ ደዊ ተብላ በጠራ ከተማ ትላንትና በመንግስት ኃይሎች ካምፕ ላይ እንደዚሁ ፋኖ ድንገተኛ ጥቃት ፈጽሟል። የአርበኞች ክፍለ ጦር የተለያዩ ብርጌዶች ናቸው በዚህ አካባቢ ይህንን ጥቃት የፈጸሙት። በድንገተኛ ጥቃቱ ከፍተኛ ወታደራዊ ሰብዓዊ፣ ቁሳዊ ጉዳት ደርሷል። በተለይ በአካባቢው የሚሊሻ የመንግስት የሚሊሻ ኃይል አደረጃጀት የሰላም አስከባሪ እየተባሉ የሚጠሩ የሚሊሻ አባላት ላይ ጉዳት ደርሷል በርካቶች ሞትና ቁስለኛ ሲሆኑት ሲሆኑ ስምንት የሚሆኑ ደግሞ በፋኖ ተይዘዋል ነው እየተባለው በፋኖ በኩልም እንደዚሁ የደጃዝማች ብሬ ዘገየ የብርጌድ አመራር የሆነ የፋኖ ሀላፊ መስዋቱን እንደዚሁ እንግዲህ ቃል አቀባዩ ፋኖ ባንዲራው ይህንን ገልጿል የፋኖ ማሩ ከቤ በተለያዩ ጊዜ የነበረውን የትግል ተሳትፎ እና ትላንትና እስከነበረው ውጊያ ድረስ የብርጌዱ አመራሩ ነው ማገልገሉ እና ከዚ በፊት በበርካታ ወደ ውጊያዎች ላይ የተሳተፈ ስለመሆኑ እና ይህንንም በተመለከተ እንደዚሁ አድርሰዋል። አርማጭሆ አካባቢ በዚሁ ትይዩ በሆነ ቦታ እንደዚሁ፣ ጠገዴም እንደዚሁ ከባድ ውጊያ ተደርጓል። ቅራቅር ከተማ በዚህ አካባቢ በተደረገ ውጊያ በተለይ ከአመሻሹ አስር ሰዓት ጀምሮ ለሶስት ሰዓታት የቆየ ውጊያ ነው እየተደረገው። በዚህ ውጊያ እንደዚሁ በመንግስት ኃይሎች ላይ በሰላም አስከባሪ የሚሊሻ አባላት ላይ ጉዳት ደርሷል። የደረሰው ጉዳት ባህዛዊ መረጃዎች አልታወቀም። በተሽከርካሪዎች ላይም ጉዳት ደርሷል። ሁለት ተሽከርካሪዎች እንደዚሁ በነበረው ውጊያ ስለመቃጠላቸው ነው የመረጃ ምንጮቹ እየገለጹት። እንግዲህ ትላንትና እዚህ አካባቢ የነበረው ነው ጎቤ ተብሎ የሚጠራው የአማራ ፋኖ በጎንደር አንድነት የፋኖ ክፍለጦር የተለያዩ ብርጌዶችና ሻለቃዎች ናቸው ይህን ውጊያ ያደረጉት። ቅራቅር ከተማ እንግዲህ ብዙዎቻችሁ የምታስታውሱ ከሆነ በ2014 ከህወሓት ጋር በነበረው ጦርነት ህወሓት በዚህ ቀጠና በተለይ የስሜን ህዝብ ከተጠቃ በኋላ በዚህ ሾልኮ ወደ ጎንደር ቀጠና ለመውጣት ያደረገው ከአማራ አድማ ልዩ ኃይል በወቅቱ በነበረው ኃይል ጋር ዘጠኝ ጊዜ ውጊያ ያደረገበት በአንድ ቀን በዘጠኝ ተመላላሽ ኃይሎች ውጊያ ያደረገበት ቦታ ነው። እንደ ታሪካዊ የድል ቦታ ነው። እንግዲህ በአጋጣሚ ከጦርነቱ በኋላ እኔም አካባቢውን አውቀዋለሁ። ቅራቅር ተብሎ የሚጠራውን አካባቢ ነው ትናንትና ውጊያ ሲደረግ የነበረው። ሌላው ዛሬ በተለያዩ አካባቢዎች የአየር ቅኝት እየተደረገ ነው ተብሏል። በማዕከላዊ ጎንደር ደምቢያ እስከ ቋራ ድረስ እንዲሁም ደግሞ በአቸፈር ደጋ ዳሞት፣ አምባሰል፣ ጋይንት አካባቢ የድሮን ቅኝቶች እንዳሉ የመረጃ ምንጮች ገልጸዋል። ይህንን እንግዲህ በተመለከተ የአካባቢው በተለይ የሰላማዊ ሰዎች ከእንደዚህ አይነት የአየር ጥቃቶች እና የድሮን ጥቃቶች እራሳቸውን እንዲጠብቁ ይህንን መረጃ የመረጃ ምንጮቹ አየር ላይ ቢውል ብለው እየላኩት ነው። ወደ ምራብ ወሎ ስንሄድ ምራብ ወሎ በአማራ ሳይንት ቀጠና ትናንትናም ትናንትና ወዲያም ውጊያ ሲደረግ ነው እየዋለው። በዚህ ውጊያ አንድ አብያተ ክርስቲያንን ጨምሮ በንጹሐን ላይ ጉዳት ደርሷል። በርካታ መኖሪያ ቤቶች ተቃጥለዋል ነው እየተባለው። በተለይ ተድባበ ማርያም ተሮ ሜዳ ተብሎ የሚጠራው አካባቢ በርካታ መኖሪያ ቤቶች ተቃጥለዋል። ከአሥር በላይ መኖሪያ ቤቶች ተቃጥለዋል። በሞርተር አንድ ቤተክርስቲያን ጉልላቱ ተመትቶ እንደዚሁ ጉዳት ደርሶበታል፣ ነው የተባለው። ሶስት ንጹሐን ተገድለዋል። ከተገደሉ ንጹሐን መካከል አንድ አካል ጉዳተኛ ይገኝበታል፣ ነው እየተባለው በዚህ አካባቢ የተደረገ ባለው ውጊያ በመንግስት ኃይሎች በፋኖ አባላት ላይ የደረሱ ዝርዝር ጉዳቶች ግን አልታወቁም። በአካባቢው ግን ለሶስት ቀን የቀጠለው ውጊያ ስለመደረጉ ነው የመረጃ ምንጮች የሚገልጹት። ሌላው መረጃችን ወደ ትግራይ የሚወስደን ነው። በትግራይ በተለያዩ ቦታዎች ከአሁን በፊት በነበሩ ጦርነቶች በውጊያ የተገደሉ ታጣቂዎች ለተገደሉ ታጣቂ ቤተሰቦች መርዶ እየተነገረ ነው ተብሏል። ይህንን በተመለከተ በቡድን እና በተናጠል መርዶ እየተነገረ ነው የልቅሶ መርሃ ግብርም እየተደረገ ይገኛል። ልጆቻቸው ለሞቱባቸው ቤተሰቦች የትግራይ ታጣቂ አዛዦች ወይ ደግሞ የዚህ ግብረ ኃይል በየቤታቸው እየሄዱ የትግራይ ክልላዊ ሰንደቅ ዓላማን እያውለበለቡ ነው መርዶ የሚነግሯቸው። ሰንደቅ ዓላማ ተክለው ይሄዳሉ። ይህንን ሲያዩ ሰዎች ያው እንግዲህ ልጆቻቸው በጦርነት እንደሞቱባቸው ያውቃሉ። ከዛ በኋላ የልቅሶ መርሃ ግብር በቡድና በተናጠል ይደረጋል። ልጆቻችሁ በጦርነት ለሞቱባችሁ መሬት የመኖሪያ ቤት መኖሪያ መስሪያ በከተማ እንዲሁም ደግሞ ሌሎች ድጋፎች ይደረጉላቸዋል በሚል ምዝገባዎች እየተደረጉ መሆናቸውንም የመረጃ ምንጮቹ ገልጸዋል። ከዚህ ጋር በተያያዘ ኢትዮ ኤፍኤም ዛሬ በማለዳ ዘገባው በትግራይ ያለውን አጠቃላይ ሁኔታ በተመለከተ በተለይ የኤች አይቪ ስርጭት በከፍተኛ ሁኔታ ጨምሯል የሚለውን የክልሉን ጤና ቢሮ ዋቢ በማድረግ ኢትዮ ኤፍኤም ዘግቧል። በዚህም መሰረት በ አንድ ነጥብ አራት ሁለት ፐርሰንት የነበረው ስርጭት አሁን ከጥፍ በላይ ጨምሮ በ3% ደርሷል። በትግራይ ያለው ኤችአይቪ ስርጭት ነው እየተባለው ይህም 8.5 በመቶ በሴተኛ አዳሪዎች ላይ እንዲሁም ደግሞ በተፈናቃዮች ላይ ደግሞ 5.5 በመቶ ደርሷል ስርጭቱ ነው እየተባለው። የክልሉ ጤና ቢሮ ባለስልጣን ፍስሀ ብርሃን ለኢትዮ ኤፍኤም እንደተናገሩት እንግዲህ ጦርነቱ ተከትሎ የመጣውን ቀውስ እንዲሁም ደግሞ ከመድኃኒት ስርጭት ጋር ያለውን ሁኔታን በተመለከተ ለኢትዮ ኤፍኤም ይህንን አብራርተዋል። ከዚህ ጋር በተያያዘ ወራት በፊት በአማራ ክልል ያለውንም ሁኔታ እንግዲህ ከጦርነቱ ጋር በተያያዘ የበሽታው ስርጭት እና በዚህ በኩል በተለይ የመንግስት ወታደሮች በተለያዩ አካባቢዎች እንቅስቃሴን ተከትሎ የበሽታው ስርጭት አስገድዶ መድፈር ጋር በተያያዘ ያለውን ሁኔታ ነግሬያችሁ ነበር። በወቅቱ በተገኘው የጤና ቢሮ መረጃ መሰረት በአማራ ክልልም በተመሳሳይ ሁኔታ በከፍተኛ ሁኔታ የበሽታው ስርጭት አለ። በተለይ ጦርነቱ ወታደሮች ባሉበትና የህክምና ተቋማት እንዲሁም ደግሞ የህክምና አገልግሎቶች እንደ ኮንዶም ወይም ደግሞ ፀረ ኤችአይቪ መድኃኒቶች በብዛት በማይሰራጩበት ሁኔታ በሽታው እየተስፋፋ መሆኑን እንደዚሁ ይገልጻሉ። ይሄ እንግዲህ የጦርነቱ ዳፋ ወይም ደግሞ የጦርነቱ አሉታዊ ውጤት ነው። አሁን በትግራይ የሚታየው አይነት በአማራ ክልልም ጥናቶች ቢደረጉ ከዚህ የበለጠ ቀውስ መኖሩን የሚያሳዩ ናቸው። በዚህ በኩል እንግዲህ ከጤና ቢሮ ደግሞ አሁን ያለውን ሁኔታ ከሶስት ወራት በኋላ ተጨማሪ መረጃዎች ካሉ እሱን አጣርቼ የምመለስ ይሆናል። ሌላው መረጃችን እንግዲህ በዚህ ሰዓት ከያዝናቸው መረጃዎች መካከል የሚሊሻ አባላት አስደንጋጭ ውሳኔ ወይም ደግሞ አስደንጋጭ አቋም ወስደዋል የሚለው ነው። ስልጠና ያጠናቀቁ የሚሊሻ አባላት አንዘምትም የሚል አቋም ወስደዋል። አሁን በዚህ ሰዓት በሽምግልና እየተለመኑ ነው የሚገኙት። ይሄ የሆነው ደግሞ በኦሮሚያ ክልል የተለያዩ አካባቢዎች ነው ተብሏል። በአባገዳዎች ሽምግልና እየተለመኑ ነው የተባሉት የሚሊሻ አባላት ወደ አማራ ክልል አንዘምትም ብለው አቋም ወስደዋል። ስልጠና የወሰድ ነው አካባቢያችን ለመጠበቅ እንጂ ለመደበኛ ውጊያ ወደ ሌላ አካባቢ ልንሄድም አይደለም። ስለዚህ የአካባቢያችን እንጠብቃለን እንጂ ወደ አማራ ክልል ዘመቻ አንሄድም ብለዋል። አካባቢያችን ርቀን አንሄድም፣ ስትመለምሉም የነገራችሁን ይህንን ነው። በስልጠና ላይም በነበርንበት ጊዜ በተደጋጋሚ የተነገረን የአካባቢያችን ሰላም እንደምንጠብቅ ነው። አሁን ለመደበኛ ውጊያ ወደ አማራ ክልል ወይ ለመደበኛ ዘመቻ ወደ አማራ ክልል ሄዱ የሚለውን አንቀበለውም በሚል የሻፋ አባላት አቋም ወስደዋል። የሚሉት የመረጃ ምንጮች ከፍተኛ የደሞዝ መጠን ቀርቦላቸዋል። ይህንን በተመለከተ እስካሁን ድረስ ከአካባቢያችን ርቀን አንሄድም የሚል ነው። ሽምግልናው ቀጥሏል ነው የተባለው። የሚሊሻ አባላቱ አንዘምትም ብለዋል ነው እየተባለው። ከአሁን በፊት እንግዲህ በኦሮሚያ ክልል የተለያዩ አካባቢዎች፣ እንዲሁም በአማራ ክልል ካሉ ጦርነቶች ጋር በተያያዘ የሚሊሻ አባላት የአካባቢውን ሰላም መረከብ መሸከም አለባቸው የሎጅስቲክ ወጫቸውንም ጭምር ከማህበረሰቡ በማድረግ መከላከያ ሰራዊቱ ለሌላ ግዳጅ እንቀሳቀሳል የሚሉ ተደጋጋሚ እቅዶች መኖራቸው ይታወቃል ይህን ተከትሎ ሰሞኑን በአማራ ክልል እንደዚሁ አዲስ የአድማብተና ስልጣን ስልጠና ያጠናቀቁ እንደዚሁ ስለመበተናቸው ነው በተለያዩ አካባቢዎች የሚያሳዩት ይህንን ተከትሎ ሰራዊቱ ይወጣል ወይስ ደግሞ ባለበት ጦርነት ይቆያል የሚለውን ጉዳይ ግን ስንመለከት ሌላ ተጨማሪ ሚሊሻ ኃይል እየተጠየቀ ያለበት ሁኔታ ነው የሚያሳየው ይህም ጦርነቱ ተራዛሚ እንደሚሆን እንደሚቀጥል የሚያሳይ ነው ማንኛውም ኦሮሚያ አካባቢ ያለው መረጃ ይህንን ነው የሚመስለው። ወደ ሌሎች መረጃዎች ሲሄድ ወደ ሌሎች መረጃዎች ሲሄድ የሱዳንን ጉዳይ በተመለከተ ደቡብ ሱዳን ከትላንት ጀምሮ በተለይ እንደገና በቁም እስር ላይ የሚገኙት ምክትል ፕሬዚዳንት ሪክ ማቻር እና እሳቸው የደግፏቸዋል የተባሉ ታጣቂ ይዞታዎች ላይ እንደዚሁ የአየር ድብደባ ተፈጽሟል። አንዳንዶች ይህ በኡጋንዳ አየር ኃይል የተፈጸሙ ድብደባዎች ናቸው የሚሏቸው። ናስር፣ ሎንግ ሎንግ፣ ቾክ ተብሎ በሚጠሩ የላይኛው የናይል አካባቢዎች ተከታታይ የአየር ጥቃት ተፈጽሟል። ይህንን ተከትሎ ከ50 ሺህ በላይ ሰዎች ተፈናቅለዋል። ከእነዚህ ውስጥ ደግሞ ከ10 ሺህ በላይ የሚሆኑት ተፈናቃዮች ወደ ኢትዮጵያ ጥገኝነት ጠይቀው ወደ ኢትዮጵያ ድንበር እየገቡ ነው። ዋንቶር ተብሎ ወደሚጠራው የኢትዮጵያ ግዛት እየገቡ የሚገኙት ስደተኞች እንግዲህ በደቡብ ሱዳን ያለው ቀውስ መቀጠሉን ተከትሎ በርካታ ስደተኞች ወደ ኢትዮጵያ ይገባሉ። እንግዲህ በተለይ ጎሳዎቹ ትስስር ኢትዮጵያ ውስጥ ያሉ ጎሳዎች እዛ ስልጣን ይዛሉ፣ ደግሞ እዛ ውስጥ ስልጣን የላቸው ኢትዮጵያ ውስጥ ስልጣን ይዛሉ። ይሄ ጉዳይ በቀጥታ ትስስር ስላለው ተጨማሪ ቀውስ ሊፈጥር ይችላል ነው የተባለው። እንግዲህ ጁባን ጨምሮ ለሳልቫኪር ድጋፍ ለማድረግ ዩጋንዳ ፒፕልስ ዲፌንስ ፎርስ ወይም ደግሞ የኡጋንዳ የጦር ሰራዊት ጣልቃ ገብቷል። ይሄ ጉዳይ እንግዲህ በእነ ሪክ ማቻር በኩል ከፍተኛ ተቃውሞ እያስነሳ ነው የሚገኘው። ሱዳን እንደዚሁ አንድ አድ ራሚዝን ተብሎ የሚጠራ ከተማ ላይ በተፈጸመ ከባድ የአየር ድብደባ በርካታ ንጹሐን ስለመሞታቸው ነው የሱዳን ትሪቡን የዘገበው። ብሉ ናይል ስቴት ግዛት ዋና ከተማ በተፈጸመው የድሮን ጥቃት በገበያ ላይ በርካታ ሰዎች ህይወታቸው አልፏል። የሱዳን የአልቡራን ኃይል ይህንን ድብደባ በፈጥኖ ደራሽ ኃይሉ የተፈጸመ ነው ሲሉ ፈጥኖ ደራሽ ኃይሉ ደግሞ መንግስት የፈጸመው ነው የሚሉት። በንጹሃን ላይ አሰቃቂ የአየር ድብደባ ተፈጽሟል። በርካታ ሲቪሊያንም እንደዚሁ በገበያ ላይ እንዳሉ ሞተዋል ነው የተባለው። ከዚህ ጋር በተያያዘ በሰሞኑ እንድል እየቀናቸው የሚገኘው የሱዳን መሪ ጄኔራል አልፈታህ አልቡራን ወደ ቱርክ በቀጣዩ ሚያዝያ የመጀመሪያ ሁለተኛ ሳምንት ጉብኝት ያደርጋሉ ተብሏል። ወደ ቱርክ የሚያደርጉት ጉብኝት እንግዲህ ከጦርነቱ በኋላ ከጦርነቱ በኋላ ድል እየቀናቸው የካርቱምን ዋና ዋና ቦታዎች ከተቆጣጠሩ በኋላ የሚያደርጉት ጉዞ ነው ተብሏል። በዚህ በዚህ ጦርነት በተለይ እንግዲህ ለጀነራል አልፈታህ አልቡርሃን ወሳኝ የሚባሉ ድሮኖችን በማቅረብ ቱርክ ከፍተኛ ሚና ነበራት። በሱዳን ጦርነት እንዲሁ እንግዲህ ሚና ካላቸው ሀገራት አንዷ ቱርክ ነች። ቱርክን ይጎበኛሉ ነው እየተባለው። ቱርክ በዚህ ቀጠና እንግዲህ ኢትዮጵያና ሶማሊያን በማስታረቅ ጨምሮ በሱዳን የውስጥ ጉዳይ እንደዚሁም ደግሞ በተለይ ቀይ ባህር ቀጠና የኦቶማን ቱርክ ኤምፓየር የሚባለውን ታሪካዊ የቱርክ እንቅስቃሴን መልሶ ለማምጣትና ያንን ዘመን ለመመለስ የሚደረጉ እንቅስቃሴዎች እንዳሉ ነው የሚያሳዩት። ለማንኛውም ጀኔራል አልቡርሃን ወደዚህ አገር ጉብኝት ያደርጋሉ ተብሏል። ሌላው ሶማሌላንድን በተመለከተ የያዝኩት መረጃ ኬንያ ሰሞኑን ለኮሶቮ የአገርነት እውቅና ሰጥታለች። ይህንን ተከትሎ ሶማሌላንድ ከፍተኛ ደስታ ላይ ነው የምትገኘው። ሶማሌላንድ የውጭ ጉዳይ ሚኒስትር ኬንያ ለኮሶቮ የሰጠችውን እውቅና አድንቀዋል። ለኮሶቮ የተሰጠው እውቅና አንድ እርምጃ ነው። በአፍሪካ ሕብረት ሀገራት በኩል የሚደረግ እውቅና ነው እንደ እንደ አብዱራህማን ዳሂን አደን የውጭ ጉዳይ ሚኒስትሩ ከሆነ ሶማሌላንድ አገር መሆኗ አገር መሆኗ በአፍሪካ ቀንድ ጥሩ የኢኮኖሚ ትስስር የሚፈጥር ስለሆነ ኬንያ ይህንን ጉዳይ ለሶማሌላንድ ብትመለከተው የሚል ጥሪ አቅርበዋል። እንግዲህ ሶማሌላንድ በዚህ ቀጠና ህጋዊ እውቅና ለማግኘት የምታደርጋቸው ዲፕሎማሲያዊ እንቅስቃሴዎች ቀጥለዋል። አሜሪካና እስራኤልን ጨምሮ የታላላቆቹን ቀልብ ስባለች። እንግዲህ ከኢትዮጵያ ጋር የነበረው ግንኙነት ባለበት ቆሟል። ለሰዓት ከተለያዩ አካባቢዎች አስተዋስቢያ ወደ እናንተ ያደረስኳቸው መረጃዎች እነዚህ ነው የሚመስሉት። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ ስለተከታተላችሁን አመሰግናለሁ።